አሰላሙ አለይኩም ወረህመቱላህ ወበረካቱ ዴስኬቴ ዮብ ተከታታይ እንዴት ናችሁ? ሰላም ናቸው ከንገ አልሐምዱሊላሂ ረቢል አለሚን ዛሬ ደሞ በአዲስ ቪዲዮ ብቅ ብያለው። እንሻላህ ዛሬ የምሬን እምላችሁ አንድ የተሰማ ነገር አለ። ሁሌም የምር ለእኔ ጥያቄ የሆነ ምሬን እምላችሁ ስብሐነላህ በተለይ ከባድ በቃ የሆነ ወላሂ የምሬን ነው እንዳእምሮ እንደ አእምሮ ባለቤት እንደ አእምሮማ ባለቤት እናስብ ማለት ነው። እና ያው በየቦታው በየጊዜው በየዘመኑ ብዙ ሰዎች ይገደላሉ ና ከዛ አንዱ በጣም ጥያቄ ምልክት የሚሰራው ምንድን ነው? ልክ ረመዛንን ጠብቀው አንድ፣ ሁለተኛ ደግሞ መስጅድ ሰላት ላይ ጠብቀው፣ ሶስተኛ በቃ ሰጋጆችን፣ ሙስሊሞችን፣ አማኞችን ብዙ ጊዜ መስጊድ መሆን ብቻ ባገኙት አጋጣሚ፣ በተለይ ደግሞ መስጅድ ላይ ለምሳሌ ታስታውሱ እንደው በረመን ውስጥ ባህር ዳር ላይ፣ ጎንደር ላይ እንዲሁም ጎጃም ላይ ታስታውሱ እንደው። እንዲሁም በመጨረሻው ወራት አሽሩ ለዋኸር የሚባለው ማለት ነው ከሀያዎቹ ረመንን ሀያ ቀን ጽመን ከሀያዎቹ በላይ ባለው ውስጥ ማለት ነው። ስብሓናላህ እንደም እኔ ረመን ልክ ሲመጣ ስብሓናላህ የምሬን ምላችሁ አንዳንድ እኔ እንጃ፣ እኛ እንግዲህ ረመዷን ሲባል ብዙ አይነት ነገር አለ። ረመዷን ላይ መራብ መጠማት አለ፣ ግን የምንራበው የምንጠመው ለአላህ ሱብሓነሁ ወተዓላ ነው። እኛ ሌላና መልክም አልሐምዱሊላህ አላህን ነው። እና ያው አጀር እንደሚሰጠን አምነንበት ስንበላም አጀር እንዳለ ስንጠጣም ሐታ ሱብሓነላህ አንድ ሰው ከባለቤቱ ጋር ግንኙነት እንኳ ቢያደርግ አጀር እንዳለውና ጽድቅ የሆነ ጽድቅ ነገር እንዳለው አምነንበት ነው። አልሐምዱሊላህ እና ይሄ ነገር ውስጣቸውን የሚያሟቸው ሰዎች አሉ። እና ምሬን ምላችሁ በመካነ ሰላም ሰሞኑ ማለት ነው ወሎ ላይ የምር ማታ ላይ ገብተው ኢሻ ሰላት እንግዲህ ሲሰግዱ ገለዋቸዋል በታጣቂዎች ማለት ነው። ሱብሓነላህ አላህ ሱብሓነሁ ወተዓላ ለጀነት አላህ ያደረጋቸው ፊርደውሰል አዕላ አላህ ይወፍቃቸው ከሸሄዶች ያድርጋቸው፣ እንሻአላህ ለምን እነሱ ሰላማዊ ሰው፣ የእውቀት ባለቤቶች ወይም የእውቀት አባቶች። እዚህ ጋር መስጂድ ውስጥ ምን አለ ከተባለ የአላህ ባሪያዎች ናቸው። ያሉ የአላህ ባሪያዎች እነማን ናቸው? በአላህ አምነው በነቢዩ መስክረው፣ በአላህ አምነው በአላህና በመልክተኛው አምነው መስክረው ለአላህ ሱብሃነሁ ወተዓላ እጅ የሰጡ ናቸው። እነሱን ገብቶ ያለምንም ጥፋታቸው መግደል ምን ይሉታል? ምሬን የምላችሁ በነገራችን ላይ ቪዲዮውን እስኪ በደንብ እንየው። ኢንሻአላህ ባረከላሁ ፊኩም እንመለሳለን። ቤተሰብ እንግዲህ እንዳያችሁት ነው። ቪዲዮን በነገራችን ላይ የምረን ምላችሁ ሁል ጊዜ በተለይ በአማራ ክልል የምሬን ነው፣ በጣም ብዙ ጭፍጨፍ አለ። ዛሬ የምሬን ምላችሁ ሰው በተወለደበት ሀገሩ ላይ እየታገተ እንደ ከብት ሰው እንደ ከብት ሰው እንደ ከብት እየታገተ በጣም ያኔ ካቅም በላይ አቅም በፈቀደ እንኳ አደለም ከአቅም በላይ ገንዘብ ይቀበላል፣ ከዛ በዘው ላይ ይገደላል ማለት ነው። እና በነገራችን ላይ ሙስሊሞች ሞት አይፈሩም። ሞት ቢፈሩ እነዚህ ጋዛዎች እንዲሁም ደግሞ ፍልስጤማውያን የምታያቸው አቅሷን እንግዲህ ለማግኘት ብዙ ሕፃናት ሳይቀር ይሞታል። ሱብሓናላህ። አላህ ስብሐነ ወተዓላ አንድ ነገር አለው። በጣም የሚገርመኝ አያ ሙስሊሞች አላህን፣ ይወዱታል እሱም ይወዳቸዋል። ይሞታሉ ይገላሉ፣ ይገደላሉ። በነገራችን ላይ ማንም ሙስሊም መግደላ ቅቶት ምናምን አይደለም። ግን አንድ ነገር አለ ስብሐንአላህ እስልምና ህግና ደንብ አለው ለሁሉም የገደለ ይገደል፣ የሰረቀ እጁን ይቆረጥ ቢባልም ህግና ደንብ አለው። ያለ ምስክር ያለ ሰው አንድን ሰው አንድን አካል አንስቶ መግደል ትልቅ ነፍስን ማጥፋት ዓለምን እንደ ማጥፋት ስለሆነ እንጂ ሰው ፈርቶ አይደለምና ሰው በተወለደበት ሀገሩ ባደገበት፣ በተወለደ በቀየው፣ በወንዙ ላይ እንደዚህ አንድ ሰው ቤተ እምነት ገብቶ ሊሰግድ ገብቶ ጸሎት ሊያደርግ ገብቶ ነው የምለው ሱብሃነላህ። እንደዚህ አይነት ግድያ እንደዚህ አይነት በደል መታየት ምንኛ ውርደት ነው። ምንኛ ደካማት ነት ነው። የምሬን ምለው አልሐምዱሊላህ ረብል ዓለሚን። አይታችሁ እንደሆነ ብዙ ጊዜ ብዙ ብዙ እንግዲህ ሁሉም ኢስላም ጠል ባይሆንም፣ ብዙ በብዛት ግን ብዙ ኢስላም ጠላለና ሀታ በምንበላው እህል በምንጠጣው እህል የምሬን ምላችሁ እንደዚህ አይነት ነገር ይፈጠራል። ለምን ምሬን ምለው አልሐምዱሊላህ ረብ ሞት እኮ ለሁሉም አለው፣ ግን አሞሟት መሬት በንጹሀን ሰው ስትበከል መሬት ትጠፋለች፣ በቃ ሀገር ትበላሻለች። ዛሬ ላይ የምሬን ምለው ኢትዮጵያ ላይ እኮ ገዳይ አራጅ ሰራቂ ሙስሊሞች ናቸው ብዬ ብል የምሬንም በጣም ያስጠላል። ለምን ምላችሁ ዛሬ ላይ ሴት ላይ ትሸፈን ሲባል እኮ በባለዬ እንዳትደፈር ነው እንጂ ማንም ከማና አንሶ አይደለም፣ ግን ራሷን ለመጠበቅ ትሸፈን አላላ ስፋ ነው ታላ ሀታ በምንለብሰው ሂጃብ ራሱ የሚቀናበት ሀገር። የምሬን እምላችሁ አንዱ በአንዱ የሚዘለምበት፣ አንዱ አንዱ የሚገደልበት፣ ለምን እንደዚህ ይሆናል? ምሬን ምለው በጣም የሚያስጠላ ነገር ነው፣ በጣም የሚያሳዝን እና፣ ዛሬ ላይ ይኸው መካነ ሰላም ላይ እንግዲህ ትናንትና ላይ ኢሻ ሰላት እንደገቡ በዛው ተገደሉ። ይሄ ምን ይሉታል? ምንድን ነው ለምንድን ነው ግን ወላሂ ሱብሓናላህ እኔ አንድ ነገር እላለሁ ብዙ ጊዜ የሆነ ቦታ ላይ ስትመለከቱ ይሄ የምታዩት ሰው አደባባይ የወጣው ለአላህ ትቶት ነው ለአላህ የተወ ደግሞ አላህ ለሱ ፍርዱን ትቻለሁ ማለት ትልቅ በደል ነው ትልቅ በቀል ነው ቅርታ ትልቅ በቀል ነው አላህም ሰዎችም እየተበቀሉን ነው ለዚህ ደግሞ ተዘጋጁ እያልኩ ነው እናንተ ነፍስን ያለ አግባብ የምታጠፉ ሰዎች፣ የአንዱን አንዱ የምትዘርፉ ሰዎች፣ የአንዱን አንዱ ገንዘብ የምትቀሙ ሰዎች፣ የምሬን እምላችሁ ፈርዱ። ዝች መጀመሪያ ዋጋችሁ ዝችኝት ዓለም ነው፣ ቀጣዩ ደግሞ መኖሪያችሁ ጀሃነም ነው። ምሬ ነው ምላችሁ። ስብሐናላህ የሰውን ነፍስ ያለ አግባብ አታጥፉ። ምሬን እምላችሁ የምሬን እምለው አንዳንድ የሆነ የሚጸገንን የሚያስጠላ በጣም የሚደብር የሆነ ለማመን የሚቸግር ብዙ ብዙ ነገር እንመለከታለን። ግን አንድ ሰው ዝም ሲል ንቋችሁ እንደሆነ ማዋቅ አለባችሁ። እና እንደው የአረቢ ወላሂ እኔ ውስጤ ስለደማ ነው ሳስበው ሳስበው ዋልኩኝና ና ትንሽ እስኪ እኔም እንደ አቅሜ የሆነ ቪዲዮ ልስራ ብዬ ገባሁ እንጂ ወላሂ የሚሰራ አይደለም። በጣም የሚያሳዝን ነው። በጣም የሚደብር ነው። በጣም የሚያስጠላ ነው። ሱብሃናላህ ለምን ለምን ያስብላል። ሰው በተወለደበት ባደገበት በኖረበት በዛ ላይ ደግሞ ቤት አላህ ቤት ውስጥ ወይም ደግሞ እምነት ቤቶች ውስጥ ገብቶ እንደዚህ ማድረግ። በዚህ አጋጣሚ አንድ ነገር ልበላችሁ። ሰው ማለት ነው አንድን ሰው ዝም ሲለው ንቆት ምናምን ሲተወው ፍርዱን ለፈጣሪ ፈልጎ ነው ካላህ እየመጣ ደግሞ ምንኛ ያማረ በቀል ነው። ላስፋኖ ተዓላ እነዚህን ሸሂዶችን አላህ ለጀነት ይበላቸው። ግን እናንተ ዋ ቅጣታችሁ፣ ዋ ምኞታችሁ አለመሳካቱ። ማንም የማንንም ነፍስ አጥፍቶ አልተሳካለትም። ወላ ምሬ የምላችሁ ባረከላሁ ፊኩም። ብዙ ጊዜ እኔ ተመልክቻለሁ፣ ስብሀናላህ ግዝ ለትውልዱ ለሀገሪቱ ልማት ምን ሊበጃት፣ መይት የሆነ ቋንቋ ቀስቅሶ ትውልዱ ላይ ኤክስፔሪያንስ ለማድረግ ያኔ በጨለማው ጊዜ በአጼዎቹ በረገጣው ጊዜ ሙስሊሞችን ካልከፈራችሁ ብሎ አንድ ጀንበር ውስጥ 20 ሺ 30 ሺህ የሚደርሱ ሙስሊሞች ታርደዋል። ደማቸው እንደ ጅረት ፈሷል። እናቶች ካልከፈራችሁ ተብሎ ግንባራቸው ላይ ተወቅረዋል፣ የመስቀል ምልክት ተሰርቶባቸዋል። ያም አልፏል። ስንቶች ከሀገር ተሰደዋል። ያኔ በጨለማ ጊዜ ያልተሳካ የማጥመቅ ስልት ዛሬ በስልታዊ ማጥመቅ ጌስ ካልተማራችሁ ብሎ ትውልዱ ላይ ታች ያለው ማህበረሰብ ላይ ለመጫን ወላሂ አበደን አይሳካም። ወላሂ ቋንቋ እንማር ከተባለ ለኢኮኖሚ በጁ ስንት ቋንቋዎች አሉ? ለፖለቲካው የሚበጁ ስንት ቋንቋዎች አሉ? ለእድገታችን የሚበጁ፣ ለእምነታችን የሚበጁ ስንት ቋንቋዎች እያሉ ገና የሞተ ገና መይት የሆነ ቋንቋ ቀስቅሶ ትውልዱ ላይ ኤክስፒሪያንስ ለማድረግ ወላ በጣም ጥሩ አይደለም። የትም አይዳረስም። ያናንቀናል። ባረከላሁ ፊኩም። ያስተዛዝበናል። በዚህ አይነት መልኩ መደራደር አይገባም። የተጀመረው ተቃውሞ ተግባር መያበርታት መቀጠል ይኖርበታል። ሰላም አለይኩም ወራህመቱ